ለአለቃዬ አበረክታለሁ። እጅግ በጣም የምወደው አለቃ አለኝ። ላለፉት አሥራ ስድስት ዓመታት በእርሱ ስር በእርሱ ጸጋ ለእርሱ ነው የሠራሁት። የሚገርመኝ ነገር አንድም ቀን ሲሳሳት አይቸው አላውቅም። ይልቁን እኔ ስሳሳት ሳይቆጣኝ በፍቅር ያርመኛል። አንድ ጊዜ እንኳን አመናጭቆኝ አያውቅም። ሁልጊዜ የተሻለ ሰው እንደሆን ያስተምረኛል። እኔ ተደስቼ ሲያየኝ በጣም ነው ደስ የሚለው። መከፋቴን አይወድም። ሲደክመኝ ያሳርፈኛል። የሠራሁትን ሪፖርት ሳደርግለት ከሠራሁት በላይ ያበረታታኛል። እንደ እርሱ ያለ አለቃ የትም የሚገኝ አይመስለኝም። ታዲያ ይህን መጽሐፍ ጽፌ ስጨርስ ለእርሱ ላበረክትለት ወደድኩ። ስለዚህም ነው በሰማይና በምድር የመጨረሻው ሥልጣን የእርሱ ለሆነው የሁሉ ፈጣሪና ባለቤት የጌቶች ጌታ የነገሥታትም ንጉሥ ለሆነው ለተወደደው አለቃዬ ለኢየሱስ ክርስቶስ ይህንን መጽሐፍ አበረከትኩ። የተወደድኩ ንጉሥ ሆይ ስጦታዬን ተቀበለኝ። ለመጽሐፍ ጸጋ፣ አቅምና ጊዜ የተሰጠኝ ባንተው እንደሆነ አልረሳም። ይህንንም መጽሐፍ ለምትወዳቸው ሁሉ በረከት አድርገው። አመሰግናለሁ። ከልቤ ይህን ሳያደምጡ አያድምጡ። መንገድ ላይ ነበርኩ። ቀዩ የትራፊክ መብራት ስለበራ ሕግን አክብሬ መኪናዬን አቁሜያለሁ። ከፊት ለፊቴ አንዲት ታክሲ ቆማለች። በጣም አሮጌ ታክሲ ነች። የድሮ ታክሲ አዲሱን የተሽከርካሪ ምርመራ እንዴት እንዳለፈች አላውቅም። ለነገሩ የኔዋን መኪና በተአምር ነው ያለፈችው። ከፊት ከፊቴ በብዙ ችግር ስትሄድ አይቻታለሁ። ትንቀጠቀጥ ነበር ታክሲዋ። በዚህ ላይ አራት ሰው ጭናለች። መንገዱ ከብዷት የሞቱ ሞቷን ነው ትሄድ የነበረው። በሩ በደንብ ስለማይዘጋ ሾፌሩ ሁለት ጊዜ ከፍተው በኃይል ሲዘጉት አይቻቸዋለሁ። አሁንም ግን በሩ የተዘጋ አይመስልም። መኪናዋ አዲስ ቀለም ስለተቀባች እርጅናዋን ለመሸፈን ሞክራለች፣ ሙሉ ለሙሉ ባይሳካላትም። ታዲያ ከፊቴ ስትቆም የኋላ መስታወቷ ላይ የተለጠፈውን የጽሑፍ ስቲከር ለማንበብ እድል አገኘሁና አነበብኩት። ጽሑፉ የሚለው እንደዚህ ነው፣ ከመቅናት መስራት ይላል። ትርጉሙም እኔን እያየህ በቅናት አትብከንከን እኔ ጋር መድረስ ከፈለግ ሥራ ማለቷ ነው ታክሲዋ። እኔም ምክሬን ተቀብዬ አረንጓዴው መብራት ሲበራልኝ መንገዴን ቀጠልኩኝ። በየሀገሩ በመኪናዎች ላይ የሚለጠፉ ጽሑፎች አሉ። ጽሑፎቹ የሚያስተላለፉት የሹፌሩን ወይም የመኪናውን ባለቤት መልእክት ነው። አሜሪካ ሊቭ ሚ አሎን የሚል ጽሑፍ አንብቤያለሁ። ተወኝ ባክህ ማለቱ ነው። ከማጋ እንደ ተጣላ አላውቅም። ሌላ ጊዜ ደግሞ ኢትስ ነን ኦፍ ዩር ቢዝነስ የሚል አነበብኩ። ምንም አያገባህም ማለቷ ነው። ወይ አሜሪካ ብያለፍኩኝ በከተማችን አዲስ አበባም በብዙ መኪናዎች ላይ እንዲሁ የተለጠፉ የጽሑፍ ስቲከሮች አሉ። የእኛን ለየት የሚያደርገው ግን ብዙዎቹ ጽሑፎች ሃይማኖታዊ መሆናቸው ነው። የሚያስቁን ሳይሆኑ አንብበናቸው በአክብሮት ዝም ብለን እንድናልፍ የሚያደርጉ ናቸው። ከመልእክታቸውም የሾፌሩን ወይም የመኪናውን ባለቤት እምነት ያሳያሉ። ኢየሱስ ያድናል እኔ የኢየሱስ ነኝ። አይ ቢሎንግ ቱ ጂሰስ። ያለ ቅድስት ማርያም አማላጅነት ዓለም አይድንም። የናቆሽ ሁሉ ከእግርሽ በታች ይሰግዳሉ። የፍቅር እናት፣ የሰላም አላህ፣ በቂዬ ነው የሚሉት የተወሰኑ ናቸው። በመልእክታቸው ሁሉም ያላቸውን እምነትና ፍቅር ያንጸባርቃሉ። አሁን አሁን ታዲያ ቅድስት ማርያምን የሚመለከቱ ጽሑፎች እየተበራከቱ መጥተዋል። የሐበሻው ሕዝብ በአብዛኛው ማርያምን በጣም ይወዳታል። ብዙ ሰዎች በማርያም ሥራ፣ በማርያም ፍቅር፣ በማርያም እናትነት ላይ ተመሥርተው ለልጆቻቸው ስም ያወጣሉ ገብረ ማርያም፣ ፍቅረ ማርያም፣ ወልደ ማርያም እያሉ ደግሞም ሴት ልጆቻቸውን ማርያማዊት ቅድስት እያሉ ስም ይሰጧቸዋል። የሚያስገርመኝ ግን የላቲን አሜሪካ ሕዝቦች ልጆቻቸውን ሜሪ ወይም ሜሪያም የሚለውን የማርያምን ስም በቀጥታ ወስደው ሲጠቀሙበት፣ ሐበሾቹ ግን ማርያም ብለው ለልጆቻቸው ስም አይሰጡም። ልክ ወንድ ልጆቻቸውን ኢየሱስ ብለው እንደማይጠሩ፣ ይህም ከአክብሮት የተነሳ ነው። ሕዝባችን ለማርያም ያለው ፍቅርና አክብሮት ልዩ ነው። እኔም እንደ እግዚአብሔር ሰው ለማርያም ትልቅ ፍቅርና ክብሮት አለኝ። ብዙ ስለ እርሷ አጥንቻለሁ አንብቤም አለሁ። የቅድስት ማርያምን ሕይወት አስደናቂ ሆኖ አግኝቸዋለሁ። ታላቅ የጭምትነት የማስተዋል፣ የንጽሕና ኑሮ ኖራለች። ነገር ግን ከቅድስት ማርያም የሕይወት ምሳሌነት ምን ያህል ተምረናል የሚለውን ጥያቄ መመለስ አስቸጋሪ ይመስለኛል። ለዚህም ነው መንፈስ ቅዱስ ባነሳሳኝ መሠረት ይህንን መጽሐፍ ለመጻፍ የተነሳሁት። አስቀድሜ ለአድማጩ ለእርሶ ቃል ግባሉት። በዚህ መጽሐፍ ውስጥ የእርሶን እምነት የሚያጣጥል ወይም የሚቃወም አንድም ነገር አያገኙበትም። ኦርቶዶክስ ቢሆኑ፣ ካቶሊክ ወይም ፕሮቴስታንት፣ ለሕይወቱ የሚጠቅም ትምህርት እንጂ አንድም የእርሶን እምነት የሚተናኮል ነገር በመጽሐፍ ውስጥ አያዩም። ምክንያቱም በመጽሐፉ ውስጥ የተነሱት ሐሳቦች ሕይወታችንን ለማሳመር የሚጠቅሙ ቁም ነገሮች እንጂ የዶክትሪን ጉዳዮች አይደሉም። የቅድስት ማርያምን ሕይወት እያየን ለእኛ ሕይወት የሚጠቅሙንን አርባ የጥበብ ዕንቁዎች እንለቅማለን፣ ገንዘባችንም እናደርጋቸዋለን። ዘና ብለው በፍቅር ያድምጡ። በመጽሐፍ ቅዱሳችን ውስጥ መደነቅ ያለባቸው ሴቶች ሲደነቁ እናያለን። ለምሳሌ ለነቢዩ ኤልሳዕ ማረፊያ ያዘጋጀችለት ሴት ታላቅ ሴት ተብላ ተደንቃለች። እንደዚሁም አቢጊያ ስለተባለችው አስቀድሞ የናባል ሚስት ቆይቶም የዳዊት ስለሆነችው ሴት የሴቲቱም አእምሮ ታላቅ መልኳም የተዋበ ነበረ ተብሎ ተጽፎላታል። ስለ ታላቅ አእምሮዋም ከጥፋት ያዳነችው ዳዊት ሲናገር ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን ብሏት ነበር እንግዲህ የአቢጊያ አእምሮ ታላቅ ከተባለ ከአቢጊያ በብዙ የምትበልጠው የቅድስት ማርያም አእምሮ ታላቅ ቢባል ማን ይበዛባታል ይላል ለዚህም ነው የቅድስት ማርያምን ድንቅ ሕይወት የምናይበትን ይህንን መጽሐፍ የማርያም ታላቅ አእምሮ ወይም ዘ ግሬት ማይንድ ኦፍ ሜሪ ያልኩት በማርያም ሕይወት የታየው መልካም ነገር ሁሉ የተባረከ አእምሮዋ ውጤት ነውና አእምሮ ወይም ማይንድ ዕውቀታችን፣ ስሜታችን፣ ሐሳባችን የሚገኙበት ስፍራ ነው። It is the department of our intellect, emotions, and thoughts. አእምሮ አንጎል ወይም ብሬን አይደለም። አንጎል የጭንቅላታችን አጥንት ቢነሳ የሚታየው ሴሬብረም፣ ሴሬብለም፣ ፖውንስ፣ ሜዱላ እያልን የምንከፋፈለው የሰውነታችን ክፍል ነው። አእምሮ ግን ያለው እዛው አንጎል ውስጥ ቢሆንም የማይዳሰስ የማይነካ፣ የነፍሳችን ወይም ሶል ክፍል ነው። በተጨማሪም ብዙ ጊዜ ልቤ ንጹሕ ነው ልቤ ፈራ እያለን የምናነሳው ልብ ደግሞ በደረታችን በግራ በኩል ያለው ደም የሚረጭ ጡንቸኛ የሰውነት ክፍል ሳይሆን በእውቅናችን ስር ያለውን ከሕፃንነታችን ጀምሮ ብዙ ታሪክ ያጠራቀመውን ስውር አእምሮአችንን ወይም ሰብኮንሽስ ማይንድ ነው። እንግዲህ የማርያም የተባረከ አእምሮዋ ውጤት የሆነውን ድንቅ ሕይወቷን እያየን አርባ ትምህርቶችን እናያለን። እዚህ ጋር ልብ እንድንል የምፈልገው ነገር የህይወታችን ዋነኛ መመዘኛችን ስታንዳርድ የኢየሱስ ክርስቶስ ህይወት ነው። የመጨረሻው የህይወት ደረጃ በእርሱ ታይቷል። ለእርሱ አገልጋዮች የሆኑት እነ ሐዋርያው ጳውሎስ እኔ እርሱን ወይም ኢየሱስን እንደምመስል እኔን ምሰሉ ነበር የሚሉት። በኢየሱስ አምላክነት የማያምኑ ምሁራን እንኳን የመጨረሻው የላቀ የህልውና መደምደሚያ ዘ ሃይስት ሌቭል ኦፍ ኮንሽየስነስ ብለውታል። ኢየሱስን ለሁላችን ምሳሌ፣ እርሱ የህይወት ጌታ ኢየሱስ ነው። ለዚህም ነው ቅድስት ማርያም እግዚአብሔርን በመምሰል ያሳየቻቸው አርባ የጥበብ ዕንቁዎች ያልኩት። ብዙ ጊዜ በመድረኮቻችን ላይ ስለ ሳራ እንሰብካለን፣ ስለ ርብቃ እናስተምራለን፣ ራሔልን እናነሳሳታለን ሐናን ምሳሌ እናደርጋለን። በአስቴር እንደነቃለን። በሩት እንገረማለን። በአቢጊያ ራሳችንን እንነቀንቃለን። ደግሞም እነ ሊዲያ፣ ዮሐና፣ ሶስና፣ መግደላዊት ማርያም የምናስተምረውን ቁም ነገር ማሳያ ተደርገው ይነሳሉ። ልክ እንደዚሁ በማንነቷም በሥራዋም ከእነዚህ ሁሉ የምትልቀውን ቅድስት ማርያምን አንስተን ከሕይወቷ ምሳሌነት መማር ተገቢና አስፈላጊ ነው። ስለዚህም ዛሬ እኔ በዚህ መጽሐፍ የማርያምን ሕይወት በመንፈስ ቅዱስ እርዳታ ስገልጥ ነገሩ እንዴት ነው፣ ወዴት እየሄድክ ነው የሚለኝ አንድም ሰው እንደማይኖር ተስፋ አደርጋለሁ። መቼም የሐበሻው ሕዝብ ለእኔ መልካም ሕዝብ ነው። ከጥፋቱ ይልቅ የሚታየኝ መልካምነቱ ደግነቱ ነው። ቤቱ እንግዳ ሲገባ ካልበላህ ካልጠጣ በሞቴ እያለ የሚሽቆጠቆጥ ህዝብ ነው። ሐዘን ሲመጣ ቤቱን ጥሎ ተሰብስቦ የሚያጽናና ሩኅሩኅ ሕዝብ መሆኑ ይታወቃል። ሰርግም ሲሆን ያለውን አዋጥቶ እንደ ራሱ ልጅ የሚድር ደግ ሕዝብ ነው። ደግሞም ጨዋ ነው አበሻ። የደርግ መንግሥት ወድቆ ለጥቂት ቀናት በአገሪቱ መንግሥት ባልነበረበት ጊዜ ሕዝቡ እየዘለለ ወደ ሌላ ሰው ግቢ እየገባ አልዘረፈም። ያ ጊዜ በሰላም ማለፉ የህዝቡን ጨዋነት የሚያሳይ ነው። የሐበሻው ህዝብ ታላቁን ያከብራል። በየቋንቋው አባዬ፣ እማዬ፣ ጋሽዬ፣ እትዬ እያለ ታላላቆቹን ያቆላምጣል። የራሱ የሆነ ወግና ሥርዓትም አለው። ሐበሻው እግዚአብሔርን ይፈራል ያከብርማል። ገዝቼ አለው ከተባለ መቼ ንቅንቅ ይላል። ደግሞም ጀግና ህዝብ ነው አበሻው ለማን ቀኝ ተገዛና የብዙ ብሔር ብሔረሰቦች ሰዎች ህብር የብዙ ቋንቋዎች ባለቤት የሆነ ታላቅ ህዝብ ነው ተከባብሮ ተቻችሎ መኖርን ያውቃል እኔም በዚህ መጽሐፍ ለማድረግ የሞከርኩት በቅድስት ማርያም ምሳሌነት የህዝባችንን መልካምነት የሚጨምር አስተሳሰቡን የሚያሳድግ አመለካከቱን የበለጠ የሚያቃና ጥበብን መጨመር ነው ምን ያህል ተሳክቶልኝ እንደሆነ አላውቅም። በጣም ጥሩ ከሆነ እግዚአብሔር ስለረዳኝ ነው። ከጠበቁት በታች ከሆነ ደግሞ ድካሙ ከእኔ ነው። ይህንን መጽሐፍ ሲያደምጡ የእግዚአብሔር በረከት በእርሶ ላይ እንዲሆን ጸሎቴ ነው።